ሀኒቾ እውነቱን አውጥታ ለወይዘሮ ሜላት ተናገረች። ወይዘሮ ሜላት ማመን አቃታቸው። እናም የእርግብና የወይዘሮ ባዩሽ እቅድ ከሸፈ። ሃኒቾ በየክላሳቸው እየገባው ቁምሳጥን የምፈትሸው ልሰርቅ አይደለም፣ ግን ደግሞ በህይወት ይልቅ ያልሆነ ነገር አለ ብቻ እየጨነቀኝ ነው አለች። እና ለምንድን ነው አትፍሬ ንገሪ? ሲሏትም የሴትን ፎቶ ለማየት እፈልጋለሁ። ምክንያቱም እዚህ ቤት እርግብ ከመጣስ ጀምሮ ምንም ደስ እያለኝ አይደለም አለቻቸው። እርሳቸው ምንድን ነው እና ታዲያ እኔን አጠይቅኝም ለምን ደስ አይልሽም? አሏት። አላውቅም ብቻ በጣም እየጨነቀኝ ነው አለቻቸው። ወይዘሮ ሜላትም እሺ በቃ ላሳየሽ ብለው ሲያሳዩት ሀኒቾ እውነታውን ፈረጥ አድርጋ ተናገረች። እዩሎት፣ ከቤቴ ይሄ ሀብልና ይሄ ፎቶ የት ጠፍቷል? ስለዚህ የኔን ታሪክ የሚያመሳስል ነገር ተፈጥሮ እንጂ ይሄ ነገር እርግብ ምኗም ደስ አላለኝም ብላ ለወይዘሮ ሜላት ነገረቻቸው። ወይዘሮ ሜላት ነገሩን እያንዳንዱ ማስተዋል ጀመሩ። ከዛም እርግብ የምትሄድበትን በሙሉ እየተከታተሉ ሁለ ነገሩን አወቁ። እናም ትክክለኛ ልጅ እርግብ ሳትሆን ሀኒቾ ሆናት በማለትም አምነው ተቀበሉ። አሁን እውነቱ ፈንደት ብሎ ወጥቷል። እጅግ በጣም ደስ ይላል። እውነት ትዘገያለች እንጂ ተደብቃ አትቀርም። እናም ግን ተወይዘሮ ሜላት እርግብ የታመመ ሰው የአሳዳጊ ልጅ ልርዳበት በማለት ሰባ ሺ ብር ተቀብላለች። ግን ቢሆንም ደግሞ ይሄ ሁሉ የወይዘሮ ባዩ ሴራ እንደሆነ እንቅቅ አድርገው አውቀዋል። ሀብሉንና ፎቶውን ሰርቆ እየሰጠው ተምቹ ነበረ። ተምቹ በእርግጥ ነገሩ አልገባውም። እናም ፎቶውን ሰጥቶ ብር ተቀብሎ የሀናን አባት መርዳት ነበር የፈለገው፣ ግን ነገሩ ውስብስብ ብሎ መጣበት። በጣም ያሳዝናል። አሁን ወይዘሮ ባየሽ ያንን ብር ተቀብለው አሁን እቅደተማላ ተማላ ተሳካልኝ እያለች ደስታዋን ሳትጨርስ፣ ነገር ግን ወይዘሮ ሜላት ሁሉንም በሀና በኩል ጠንቅቀው አወቁ። እርግብ ሃናን እያስፈራራቻን ነበረ። አርፈት ስራሽን ማሰሪ ከሆነ ውርድ ከራሴም በማለትም ሁልጊዜ እየተከታተለችና እያስፈራራቻት ነበረ። ሀንቾም ነገራ ስራ የእርግብ ስላልገባት ምንድን ነው የምትዩ ማለት ለምንድን ነው የምታስፈራሪ? እያስፈራራሽ ሳይሆን እየነገርኩች ነው አለቻት። ይሄ እየነገርሽ ሳይሆን እያስፈራራሽኝ ነው። ለማንኛውም እርሽ ብላ አሁን ሀንቾ ወይዘሮ ሜላት ክላስ ገብታ የቁም ሳጥኖቹን እየከፋፈተች ያንን ፎቶ ስትፈልግ፣ ከዛም ወይዘሮ ሜላት ደረሱባት። ግን እውነቱን አውጥታ አፈረጠችው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ አዲስ ነገር ይዘን መጥተናል። ሀኒቾዬ ዛሬ እጅግ ከምንም በላይ የሚያስደስት ስራ ሰርታለች ማለት ነው። በእርግጥ አንዳንዴ የሀኒቾ መደናበር በጣም ያናድደኛል። በሌለችበት ነገር እንዳለችበት ወይም ደግሞ ያንን ነገር እንደተገበረችው ስትርበተበት እንዲያውም በጭፉን እሷ እንደ ዜና ተብሎ ይጫንባታል። ግን ደግሞ ሰላም በእሷ በአስሩም ጣቷ ትፈርማለች። ወይዘሮ ሜላት ሀናን ከውጭ መጥተው ሲደርሱባትም እክላሳቸው፣ ምን እያረግሽ ነው ሲሏትም፣ ምንም እህ ምን እያረግኩ ነው እኔ እንጃ ምን እያረግኩ ነው እያለች መርበትበት ጀመረች። እኔ ነው መልሰች ትጠይቅኛለች እንዴ እየሰረቅሽ ነው አሏት አረኔም ነው አረኔ ለው አደለውም ብላ በሩን ከፍታ ወጣች ከዛ በፊት ግን እርግብ አስጠንቅቃት ነበር እናም ጠዋት ተነስታ ወይዘሮ ሜላት ወደ ቤተ ክርስቲያን በሄዱበት እርግብም ጠዋት ተነስታ እዩልሽ ቤት ማንም ሰው የለም እንዴ አለቻት ሀናን ማንም የለም እትዬም ወደ ቤተ ክርስቲያን ሄደዋል አለቻት እና ሴትያዋ ስትልም እናትሽ ነው ሴትዮዋ የምትይ ብትይ፣ አለቻት ምን ነው ምን ችግር አለው አለች። ሰላምስ ሰላምን አላቅ ምናሴም ትምህርት ቤት ሄዷል አለቻት። በቃ አሁን አንድ ነገር ላስጠንቅቃሽ ልንገርሽ፣ አርፈሽ ስራሽን ምትሰሪ ከሆነ ሰሪ፣ ካልሆነ ግን ሌላ ችግር ትፈጥረልሽ። ሰሞኑን በየክላሱ እየገባሽ ስትፈትሽ ነበር፣ አለቻት መስቀሉን ስጭኝ። ላንቺ ምንም አያረግልሽም አለቻት አልሰጥሽም። ላንቺ እኮ አይጠቅምሽም። ጠቀመኝም አልጠቀመኝም አልሰጥሽም። አርፈ ስራሽን ምሰሪ ከሆነ ስሬ አልበለዛ ውርድ ከራሴ አለቻት እርግብ እሺ በማለትም ዝም አለች። ይች ሴትዮ ከኔ ነው ምንድን ነው ችግሯ ብላ ቁርስ ሳሎን ይዘሽልኝ ነ አለች። ቁርሶን አቅርባ እንግዲህ ሀኒቾ በወይዘሮ ሜላት ክላስ ገብታ ቁልፉ የቁምሳጥኖችን እየከፋፈተች ደረሱባት። ወይዘሮ ሜላትም አስደነገጧት። ሀኒቾን ሲጠይቋትም ሌባ አይደለሁም ብላ ወጣች። ከዛም ሀኒቾ ደነጋገጠች፣ እምትለው መልስ አታለች። ወይዘሮ ባየሽ እንግዲህ የራሷን አካውንት ሰጥታለች። ግን ሜላትን አግኝታ ምንድን ያለቻት? ወይዘሮ ሜላት ደውለው አዩሽን ላግኝሽ ሲሏትም፣ እርሻ አለች። እዩልሽ አንድ ነገር ላማክርሽ ነበር አለቻት። ምንድን ነው አማክረኝ ስትልም፣ እዩልሽ ወይዘሮ ሜላት ለአዩሽ ለባዩሽ እዩልሽ፣ ልጄ ብር ጠይቀችኝ አለች። እና ታዲያ የምን አዲስ ነገር አለ አለች። ሰላም እኮ አይደለችም? እና ማነች? እርግብ ነች። እርፍ ምንድን ፈልጋ አለቻት። እኔስ የጨነቀኝ እሱ አይደለ፣ ብሩ በጣም ትንሽ ብር ነው፣ የሞተ ብር ነው። ግን ምን ልታደርገው ነው አለች። ባዩስ የአሳዳጌ ልጅ ታሟልና ሚስቱር ጂ ብላ ደወለችብኝ ነው የምትለው አለች። ከዛም ጭራሽ ልደፍረኝ ምናምን ላለችው ሰውዬ አለች። እምባዩስ አዎ፣ እኔስ የገረመኝ ብሩ እኮ በጣም ትንሽ ነው አለች። ይገርማል፣ ተቆንጥጦ ያላደገልሽ እና ምን አልሻት እኔማ አንችን ላማክርሽ ነው አለቻት። በቃ በእርግጥ እሷን ለመጥፎ ሰው እንደዛ አድርጊ ተብሎ መተባበሩ ከባድ ቢሆንም በስንት መከራ ያገኘሻትን ልጅ በፍጹም በብር ምክንያት ደግሞ እንዳታጫት ስጫት፣ አለች ብሩ የሞተ ነው በቃ እሰጣታለሁ አለች። ስንት ብር ነው? አምሳ ሺ ብር። እረፍ አምሳ ሺ ብር ነው ትንሹ አለቻቸው። ምን ላድርከው የብሩ ጉዳይ ሳይሆን የእሷ ሁኔታ ነው አለች። ከዛም ተለያዩ እና ቤተ ክርስቲያን መጥተው ክላሳቸው እንደገቡ ለወይዘሮ ባየሽ ደወለች እርግብ። ይውልሽማዬ አክስቴ፣ አሁን አካውንትን ስጪ ብላለች፣ አካውንት ስጪ አለቻት። እሺ አለች ወይዘሮ ሜላትም ትናንት ያልኩሽን ነገር እኮ አካውንት ሽላኪ ልኝና አላስገባልሽ አግኝቼልሻለሁ፣ አለች እሺ። ከዛ ወይዘሮ ባየሽ ታነቃችብሽ ታጠንቀቂ ብላት ነበር። አይ እማዬ፣ የሚቸግርሽ ከሆነ ችግር የለው፣ እኔ ሰውዬው ለእኔ ምንም አይደለም አለች። እንደ ልጅ፣ እንደዛም አትበይ በፍጹም፣ እሰጥሻለሁ። በዛ ላይ ደግሞ አንድ ሀያ ሺህ ብር ጨምሬበታለሁ አሏት። ተደሰተች። ለወይዘሮ ባየስ ሲገባላት፣ እንግዲህ ተምቹን አግቱ ያን ፎቶና ሀብሉን ሰርቆ እንድሰጠው ያደረገው ልጅ ተምቹ እያስፈራራው ስለነበረ ወስዶ ሰጠው። ተምቹን በደስታ ተቀብሎ ለጆሮ ሰጠው። ጆሮ ሰርቃ ነው አልቀበልም ሲለው አልሰረኩም በማለትም ነገረው። ያንን ብር ይዞ እሮጠ። አይገርምም ለሀና ደወለላት ሀና በድንጋጤ ደረቀች ሰላም እንግዲህ ጆሮና ጊታ ሰባ ሺህ ብር ለቤታ ተ የሚሰጣት ብር ላይ አጠራቅማ እንደያዘች ና ብሩን ደግሞ ለጆሮ ሰጥታ ጆሮ እኔ አግኝቼው ነው ብሎ በምንም ሁኔታ አሳምቶ ለሀኒቾ እንድሰጥ አደረገች። እውነት ሰላም ከምንም በላይ እጅግ መልካም ሰው ሆናለች። ሀኒቾ አሁን ግራ ተጋብታለች። እናም ወይዘሮ ሜላት እና ሰላም በተኙበት ወይዘሮ ሜላት ሰላም እንደተኛች ቤት ገቡ። ከዛም ክላሳቸው ገብተው እምን የምልሽ ሰላምዬ አለች ወይዘሮ ሜላት ወይ የማየ አለቻት። ሀና ምን ሆነ አለች ሰሞኑ፣ አሏት። አላውቅም ምን እንደሆነች። ደህና ነች፣ አባቷ በጣም ታማዋል። እንደ ያው የአባቷ ምም አደስ የለውም አለ አደለ አለች። እሺ ታዲያ የሆነ የተለየ ባህሪ እያየሁባት ነው አለች ወይዘሮ ሜላት። ማለት ምን አየሽባት? ትሰርቅ ክላሴ በተደጋጋሚ እየገባች አገኛታለሁ በቃ ትገባለች። የሆነ የተለየ የምሰ በቃ አህሏት። ምን ትሰርቃለች እንዴ? ማለት ሀና እንደምሰርቅ ታውቂያለሽ? አህሏት ምን ይቀረበልሽ እማዬ፣ ሀና በፍጹም ጋባኝ አሁን ሀሴት ናት እንደዚህ ያለች አደል? እንደታወቅሽ አይንሽ አይ፣ ሀሴት አይደለችም እኔ በተደጋጋሚ አግኝቻታለሁ፣ ይዣታለሁ። ከዛም ምን ነሽ ነው ብላት ተርበት ብታወጣች አለች የሆነ ስራ እየሰራች አግኝተሻት ነው እንጂ እማዬ። በፍጹም ሀና እንደዛ አታደርግም አለቻት። ከዛም እንደ የሆነ ስራ እየሰራች ቢሆን ምን አስደነገጣት? ምን አርበተበታት? አይ እማዬ፣ አሁን እሱን ወደዛ ታይና እንተኛ ብላ ሰላም ተኝ። ከዛም በማግስቴው እንግዲህ ሀና በር ቆረቆረች። ሰላምም ሰባ ሺህ ብር ሰጥተዋለች። እንዲሁም ደግሞ ተምቹ ሰላሳ ሺህ ብር ይዟል። አምሳ ሺህ ብር በአጠቃላይ እናም የሀናን አባት ለማሳከም ዱብ ዱብ እያሉ ሁሉም እየተባበሩ ይገኛሉ። አሁን ተምቹም በእርግጥ ለክፋት አስቦት አይደለም ያንን ፎቶ ሰርቆ የሰጠው የሃናን አባት ለማዳን ብለውና ሃናን የተባበሩ እንዲሁም ደግሞ ጆሮ በቃ ደብሮ ሲያይ ለጆሮ ለሚወደው ጓደኛው ሲል ነበር። አሁን ያ ነገር እውነቱ ሲፈረጥ ምንድን ነው የሚበቃቸው? ወይዘሮ ዋይሽ እንግዲህ የእነ ሃናን ቤት በማሳየት ነበረ የወይዘሮ ሜላት ልጅ መሆኗን ስላወቀች ሀብሏንና ፎቶዋን ሙጥጥ አድርጋ ውስጥ አሰርቃ ለእርግብ ሰጥታ ከጋዜጠኛው ጋር ከእርግብ ጋር ተመሳስለው ይህን ነገር የሰሩት በጣም ያሳዝናል። አሁን በሚያናድድ ሁኔታ እርግብ ሀና ላይ አለቃ ሆና እንደፈለገች ታሽከረክራታለች። አሁን ግን ወይዘሮ ሜላት ከዛ ቤት እንዳባረሯት ነበረ እቅዷ ግን የእሷ እቅድ ቀድሞ ከሸፈና ገላገላት። ሌላኛው ነገር እንግዲህ አሃና በር ስትቆረቁር ወይዘሮ ሜላት ክላሳቸው ውስጥ ነበሩ። እናም እሺ፣ ማነው ይግቡ? አሉ ወይዘሮ ሜላት። ሃናም በሩን ከፍታ ገባች። ሰላም እትዬ አለች። ሰላም ሀኒቾ፣ እንዴት ነሽ አሏት። ደህና ነኝ ናይ ተቀመጪ፣ የማዋራሽ ነገር አለ አሏት። እሺ ምንድን ነው? ሰሞኑን ልክ አይደለሽም አሏት። አውትዬ ልክ አይደለሁም፣ ሕይወቴ ውስጥ የሆነ ዝብርቅርቅ ያለ ስሜት ይሰማኛል፣ ጭንቀት አለች። ምን ነው? ምን ሆነሻል? የተፈጠረ ነገር አለ? አባትሽ ደህና ነው? አሟቸዋል አሏት። አባቴ ያው ነው፣ ግን የሆነ ልክ ያልሆነ ነገር አለ። ንገረኝ። አባት ስለታመሙ ነው እየሰረቅሽ የነበረው? ልሰርቅ የነበረው ሲሏትም፣ አረበ ፍጹም ልሰርቅ ፈልጊ አይደለም። እና ምን ንሽ ነው እኔ ዝቤት የምገባው የሀሴትን ፎቶ ለማየት ነው አለች። ምን ለምን? አሏት። እርግብ ዝቤ ከመጣች ጀምሮ ምንም ልክ ነገር እየተሰማኝ አይደለም በጣም እየጨነቀኝና ህይወቴ እየተመሰቋቆለ ነው አለች። ለምን ሲሏትም እኔ እኮ የቆለፍኩት ሰላም እርግብ ከመጣች በኋላ ሌላ ችግር እንዳትፈጠር ብዬ ነው እና ደግሞ እኔም ብጠይቀኝ አልነግርሽም አሏት። ፈርች እኮ ነው ተጨንቄ አለች። ግን ለምን ነው ይህንን ነው አለች። እንዴ ይህ ፎቶ እኮ የኔ ነው አለች። ሀኒቾ ምን አሏት ወይዘሮ ሜላት ተደወለላት። ሀኒቾ መርበትበት ጀመረች። የደወለላት ጆሮ ነበረ እና አባቴ ምን ሆነ አባቴ ምን ሆነ አለች። ከዛም ወይዘሮ ሜላት መጀመሪያ ተረጋጊ፣ ምንድን ነው እምትይኝ አሏት። ይህ ፎቶ አለች። ከዛም አሴር አባቴ ምን ሆነብኝ በማለትም እንግዲህ ሀኒቾ ስልኳን ያንን የያዘችውን ፎቶ ወርውራ እየሮጠች ወጣች። እናም ወይዘሮ ሜላትም ግራ ተጋብተው ሳጨረስላቸው ምን እያደረገች ነው በማለትም ጠየቁ ራሳቸውን ሰብስክራይብ